አሰላሙ አሌይኩም ወራህመቱላይ ወበረካቱ ውድና የተከበራችሁ የዜድ ሀብሻ ቤተሰቦች፣ እንዴት ናችሁ? ሰላም ነው ወይ? ዛሬ ይሽላችሁ የመጣሁ እንግዲህ መስፍን በመጨረሻ እንግዲህ ተሸንፈዋል፣ እጅ ሰጥተዋል ማለት ነው። ያው እንግዲህ ለነ ዘሌ እንግዲህ ደብዳቤ ልኳል ማለት ነው ለነ አይነ ንስር እንግዲህ ደብዳቤ ልከዋል ማለት ነው። የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምትሰጡኝ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችሁ አድርጉ። ኢትዮጵያ ሀገራችን ሰላም ያርግልን። ሀሳብ አስተያየታችሁ አይለየን ማለት ነው። እና ያው በመጨረሻ እንግዲህ መስፍን እጅ ሰጠ ማለት ነው። ያው እንግዲህ ደብዳቤ መላክ እንግዲህ እጅ መስጠትና መሸነፍ ነው። ያው በሽማግሌ እንደራደር ብሎ ላጎቱ እንግዲህ ደብዳቤ እንግዲህ ለነዘሌ ልኮላቸዋል ማለት ነው። እና እንግዲህ አስቡ ማለት ነው። ይህ ሁላ እንግዲህ ስንት እህትና ወንድሞቻችን ወጣቶች በየቦታው እንግዲህ አጉሮ ስንት መከራና በደል አድርሶባቸው አሁን ገና ለገና ያው እንግዲህ መያዝ አይቀርም አይቀርልኝም፣ የማይቀር ነገር ነው። ከአሁን የመራሴ ላዘጋጅ እንግዲህ በሽማግሌ ያው ልደራደር ብሎ እንግዲህ በሽማግሌ እንግዲህ እንደራደር እያለ ነው። አለበለዛ ያው እንግዲህ እርምጃው እንደሚቀጥል ነው ማለት ነው። እና ያው ሕግ የያዘው ነገር መቼ፣ ሁሉም ነገር በሕግ መሆን አለበት ማለት ነው። ለምን የነዚህ ልጆች የደረሰባቸው በደል እና ግፍ እንግዲህ ዝም ብሎ ብቻ የሚተው አይደለም ማለት ነው። ያው አንተ እንግዲህ ያው መስፍን እንግዲህ እንደተሸነፍክ እንደፈራህ፣ እና አሁንም እንግዲህ የማይቀርልኝ ነገር ነው፣ ባይሆን በሽማግሌ ልደራደር ብለህ እንግዲህ ራስህን እያንተን እያልክ ነው ማለት ነው። ስለዚህ ይህ ማይሆን ነገር ነው። ያው እነዘሌም እንደዚህ አይነት ነገር አይቀበሉም። ለምን እና አይንና እነዘሌ ስራይን ግዴታ ለህግ መቅረብ አለበት። ሌላው እንኳን ቢቀበል እኔ አልቀበልም። ያው ለሽማግሌ ያው ሽማግሌ ግዴታ ነው ማለት ነው። ግን ሽማግሌ ሆኖ እንዳለ በህግ መሆን አለበት። በህግ የተያዘ ነገር መቼም ቢሆን ጊዜው ይፈጃል እንጂ ያው አይቀርለትም ማለት ነው እና እሱ ያው በሽማግሌ ተደራድሮ አላስ ተብሎ ሁሉም ነገር ተሸፋፍኖ እንዲቀር ነው የሚፈልግ። ያው በእርግጥ ለሽማግሌ ክብር አለን ትል ክብር አለን ማለት ነው፣ ግን ያም ሆነ ያ ግዴታ ለሕግ መቅረብ አለበት ማለት ነው። መስፍን ለሕግ መቅረብ አለበት። ለእህትና ለወንድሞቻችን ብዙ መከራና በደል ስላደረሰባቸው ግዴታ እሱ ለሕግ መቅረብ አለበት ማለት ነው። ተሸፋፍኖ እንዳይቀር ያው እሱ እንግዲህ እንግዲህ የገዛ አጎቱ እንኳን እኔ ይሄ ሁላ በደል እና ግፍ እንዳ ይሄ ሁላ እንግዲህ በደልና ግፍ እንዳደረሰ አላወቅኩም። በጣም ብዙ ጥፋት አጥፍተዋል። ስለዚህ ይሄ ሁላ ካደረገ እንግዲህ እሱ ለሕግ መቅረብ አለበት ከህግ ከህግ በታች እንጂ ማንም ከሕግ በላይ መሆን አይችልም ብሎ እንግዲህ የገዛ ጎቱ ተናግረዋል ማለት ነው። እና የተከበራችሁ የዜድ ሀበሻ ቤተሰቦች እንግዲህ በጣም የሚገርም ነገር ነው ማለት ነው። እንግዲህ አስቡ በመጨረሻ እስኪ በሽማግሌ ብሎ ራሱን ሽፍንፍና አድርጎ አሁን ላይ ያደረሰው በደልና ግፍ እንግዲህ ወደኋላ ለማስቀረት ማለት ነው። ያው በሽማግሌ ከተባለ እንደምታውቀው ያው በሽማግሌ ይታያል። ከዛ በኋላ ከዚህ በፊት ብዙ በደል እና ግፍ ያደረሰባቸው እህት ወንድሞች እንትን ሊል ይችላል ማለት ተሸፋፍነው ሊቀር ይችላል። ግን በሕግ መሆንና፣ በሕግና በሕግ መሆን አለበት ማለት ነው። በሕግና በሕግ እስቲ ከአንድ ዓመት እስከ ሁለት ዓመት ድረስ አንድ ቤት ውስጥ አፍኖ ስንት እህትና ወንድሞች ብዙ ስቃይ በደል ያደረሰባቸው እሱም እንግዲህ ለሕግ ቀርቦ በስነ ስርዓት እሱን ያው ህግ እንዲዳኘው ማድረግ ነው እንጂ በምንም ተአምር በምንም በሽማግሌ ብሎ አለባብሶ ነገሩ ማለፍ የለበትም ማለት ነው። እና ያው መስፍን እንግዲህ አንተ ለምሳሌ ራስህን ከበር እያረክ ያረከው ጥፋት ሁሉ በደልና መከራ ያደረስክባቸው እህት ወንድሞቻችን የነሱስ፣ የነሱ እንባስ፣ የነሱ ስቃይስ የነሱ ግፍ ሳይዝህም የነሱ ግፍ ራሱ እኔ እንጃ እንዴት እንደማያረግህን እኔ አላቅም፣ ማለት ነው እና ያው እነ ዘሌም እንግዲህ ያው ለእነሱም እንግዲህ በዚህ የሚስማሙ አይመስለኝም። ግዴታ ህግ ላይ ነው የሚቀርብ ማለት ነው። ንስር አይን እና እንግዲህ ዘሌ ማለት ነው። እና እነሱም እንግዲህ ቀንም ሌሊትም ብርቱ ፀሐዩ ሳይሉ ብዙ መከራ ብዙ በደል እየደረሰባቸው ብዙ ጣውረድ እንግዲህ እየደረሰባቸው ይህ ሁላ እህት ወንድሞች በያሉበት በየተጋቱበት በየቦታው እንግዲህ እየደረሱላቸው ነው ማለት ነው። ያው እነሱ ህይወታቸው መስዋዕትነት እያደረጉ ማለት ነው። ያው እድሜና ጤና ለእነሱም ተመኘን እና ያው አጎቶ ራሱ በጣም ነው የደነገጠ ማለት ነው። አጎቶ ራሱ እንግዲህ በጣም ነው እንግዲህ ያለው ነገር ሲያብራሩለት ያለው ነገር ሲሰማ በጣም ደነገጠ። እንዴት እንደዚህ አይነት ነገር ያደርጋል? እንዴት አይነት እንኳን ወንድሜ አላየው፣ እንኳን ወንድሜ አላየው፣ ይሄ ሁላ ሲያደርግ ነው ያለ ያው የመስፍን አባት ስለሞተ ያው እንኳን ወንድሜ አላየውም ብለዋል። ለምን እነሱ እንኳን ተሳቆ ማለት ነው ያደረገው። እንግዲህ ግፍና በደል ከባድ ስለሆነ ማለት ነው እና ከባድ ስለሆነ እና በጣም በጣም በጣም እንደው የገረመኝ ነገር ቢኖር እንደ በሽማግሌ እንደራደር አለበለዚያ፣ እንግዲህ አሁንም እንግዲህ እየፎከረ ነው ማለት ነው፣ እንግዲህ የፎከረ ነው አሁንም ያው መያዙ አይቀርም፣ መያዝህ አይቀርም ያው ለህግም መቅረብህ አይቀርም። ለምን እነዘሌ አይለቁህም ማለት ነው። እነዘሌ ጀግኖች፣ ንስር አይን በጣም ጀግና ኒንጃ፣ በጣም ጎበዝ ጎበዝ ወንድሞች ናቸው። እንግዲህ እነዘሌ ያው የትም ገባ የትም፣ ያው በሂደት እንግዲህ ማግኘታቸው አይቀርም። ለህግም ትቀርባለህ ማለት ነው። ለዚህ ሁላ ግፍና በደል እህት ወንድሞች ብዙ በደል ስላደረስክባቸው ማንም አንተን የሚምር እኔ እንጃ። እራሱ አንተ ተኝቶ እራሱ ማደረህ በጣም ይከብዳል ማለት ነው። በጣም በጣም እንደው እንዴት ነው እኔ እንጃ። ተኝተህ ማደሩ እራሱ የሁላ እህት ወንድሞች እንደዚህ በተዘጋ ቤት እያሰቃየሃቸው ማለት ነው። እና ቤተሰቦቼ ያው እንግዲህ መስፍን እንግዲህ ያው እንግዲህ ተሸንፏል። ያው መሸነፍ ነው እንደራደር ብሎ መጥቷል። እንግዲህ ከሱ ጋር የሚደራደር ሰውም ያለ አይመስለኝም ማለት ነው። ከአንተ ጋር ማን ይደራደራል? ማንም ይደራደር ያለ አይመስለኝም ከአንተ ጋር ማለት ነው። ያው አንተም እንግዲህ የህግ ቀርበህ ህግ ላይ ቀርበህ አንተም እንግዲህ ህግ ይዳኝሃል እንጂ በሽማግሌ ምናምን የምትለው ነገር አግባብ አደለም ማለት ነው አግባብ አይደለም እና ያው እንግዲህ ማህሌት እንግዲህ ከነ ወንድሟ እንግዲህ አፍ ነው እንግዲህ ያስቀምጧል፣ እሱ ማለት ነው። በጣም እኮ ነው የሚገርም እና በጣም ያሳዝናል ማለት ነው። ያው ቤተሰቦች ማለት ነው። እናንተስ እስቲ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡልን። እንግዲህ በጣም የሚገርም ነገር ነው። እንደራደር ብለዋል እንግዲህ አሁን እንዲህ አይነት መደራደር እነ ዘሌም አይቀበሉም፣ እንዲህ አይነት ነገር ማለት ነው። እና ንስር አይን እና እነ ዘሌ አይቀበሉም፣ እንደዚህ አይነት ነገር። በጣም ብዙ መስዋዕትነት የከፈሉ ናቸው እነሱ እነ ዘሌ ማለት ነው። በጣም ብዙ መስዋዕትነት ቤተሰባቸው ብዙ ግፍና በደር ደርሶባቸዋል። ያው የዘሌም እንግዲህ ባለቤት እንግዲህ በጣም ብዙ ነገር ደርሶባታል። ታግታ በጣም ብዙ ነገር እና ማንም የሚምርህ የለም ለማለት ፈልጌ ነው። እና ብዙና መከራ ስለደረሰባቸው ማንም የሚምርህ የለም ማለት ነው። በጣም ብዙ መከራ አስተናግደዋል፣ ዘሌ ማለት ነው እና ቤተሰቦቼ ያው ዛሬ እንግዲህ ይሄላቸው የመጣው እንግዲህ ስለመስፍን እንግዲህ የተላከው ደብዳቤ ነበረ። ያው እንግዲህ እሱ መደራደር እያለ ነው፣ እነ ዘሌ ደግሞ በጭራሽ አይሆንም እንግዲህ ደግሞ ማስፈራሪያ እንግዲህ በሽማግሌ ካልሆነ በሽማግሌ ካልተደራደርን እያለ ነው። እነዚህ ላይ ደግሞ አይሆንም፣ ስራይን አይሆንም፣ ግዴታ በህግና በህግ እንጂ በሌላ የሚዳኝበት ነገር የለም እያሉ ነው። እንግዲህ በጣም ይገርማል ማለት ነው። በጣም ይገርማል። ስንት ዓመት እህት ወንድሞቻችን አስቀምጠ ስንት በትምህርታቸው ነገ ተምረን ትልቅ ነገር ላይ እንደርሳለን ብሎ በጣም እንግዲህ ብዙ ውጣውረድ የትናየት ተጉዞ የተማሩ ልጆች አግተህ አስቀምጠሃል ማለት ነው። እንግዲህ ነገ እነዚህ ልጆች ተምሮ የትና የት የሚደርሱ ማለት ነው። እና ምቃ አስቀምጠህ አሁን ገና ለገና አሁን ሲነቃብህ፣ ያው ሲደረስብህ ሁሉም ነገር እንግዲህ ያው ሁሉም ነገር ነገ ከነገ ወዲያ የሚያዛቸው አይቀርምስ፣ በማለት አሁን ገና ለገና በሽማግሌ እንደራደር ያለ ነገር እንነጋገር ቁጭ ብለን ብለህ አሁን ገና ለገና ሀሳብ አምጥተሃል ማለት ነው። ስለዚህ አሁን ይሄ ማንም ተቀባይነት ያለው አይመስለኝም። እነ ዘሌም ደግሞ ይሄ አይቀበሉ ማለት ነው የሚቀበሉ አይመስለኝም። እነሱ ጀግኖች ለብዙ እህትና ወንድም በየየታፈኑበት ቦታ እያወጡ ማለት ነው። እየደረሱላቸው ስቃይ እና በደር ሲደርስባቸው እነሱ ናቸው እነሱ ናቸው። እየሄዱ እንግዲህ ህይወታቸው አሳልፎ እየሰጡ መስዋዕትነት የሚከፍሉ እነ ዘሌ ማለት ነው ጀግኖች እና እነ ንስር አይን እነ ዘሌ እንግዲህ ድሜ ጤና ይስጣቸው በድጋሚ እንግዲህ፣ አንተም ደግሞ ያው ለህግ መቅረብ አለብህ መስፍን ማለት ነው። ማይሆን ነገር ነው። በሽማግሌ ብቻ ብለህ አለባብሰህ መቅረት የለብህም። በተረፈ እንግዲህ ቤተሰቦች የዛሬ ሌላቸው የመጣሁ እንግዲህ ስለ መስፍን ደብዳቤ ነበረ። ሁላችሁም ሰላማቸው ይብዛልኝ እንግዲህ ኢትዮጵያ ሀገራችንም ሰላም ያርግልን። ላይክ ሼር ሰብስክራይብ እያረጋችሁ ቤተሰብ አርጉን። እንግዲህ ሀሳብ አስተያየታችሁ አይለየን ኢትዮጵያ ሀገራችንም ሰላም ያድርግልን እላለሁ ሰላማችሁ ብዝት ይበል